በርጠሚዮስ ሰለሞን ነኝ። ሰው እንዴት ነህ? በእናትህ በጣም አመት ምናምን ሆነን አከተያየ። የምን አመት? ከአስራ አምስት ቀን በፊት አንድ ላይ አልነበረን እንዴ? አረ እባክህ፣ እንደውም ትዝ አይልህም የበረከት ልጅትን እያከበር እንዴት ይረሳኛል? በጣም ነበረ ይሰክረው። ስማ ትዝ ትላለች ያች ቀይዋ ልጅ፣ እንደውም ስጀነጅናት የነበረችዋ በጣም ከዛ ተያይዛችሁ ሽንት ቤት ሄዳችሁ አርገኸዋል። አዎ አውቄው ነበር እንደገድልካት። ምን አብራችሁ ሽንት ቤት ሄዳችሁ ከዛ አንተ ተመለስን ከዛ ሬሳዋ ሽንት ቤት ውስጥ ወንድሜ አርገዋል እኮ ስትለኝ እንትን ይመሰለኝ። ምንድን ነው የምታወራው? አንድ ላይ አልነበረን እንዴ? ምን ስናደርግ? ስንቀብራት ነ ልጅ ንሳኝ። በህይወት ይቻለውቅ አውቃለሁ። እኔም ዛሬ ነው ያየው። በህይወታችን ታይተን አናውቅ። ለምንድን ነው እንደዚህ የምታደርገው? ምክንያቱም በሽተኛ ነኝ። አረ መብራት ምን ልጄ፣ ምን እየሳልክ ነው? የቤተሰብን ስዕል እየሳልኩኝ ነው። እስኪ አሳየኝ። እሺ አባዬ። ይሄ አንተ ነህ። እሺ። ይሄ እኔ ነኝ። እሺ። እቺ ደግሞ ማዬ ናት። እሺ። ይሄ ደግሞ እስክንድር ነው። ማን ነው እስክንድር? ልጅ እስክንድርና ታቋም እንዲ ምን እንደውም እኮ ማታ ማታ አንተ ስትተኛ ያቅፋሃል፣ ከዛኔን ያጫውተኛል ማዬን ያጫውታታል። እንደውም ገላህን ስትታጠብ እኮ ሁሌ ነው ጀርባህን ሲያሸማየው። እና እዚህ ቤት ነው የሚኖረው ልጄ አታውቀውም እንዴ? እሱ እኮ የቤተሰባችን ጠባቂ እኮ። እንደውም አንተ ስትሄድ ከማዬ ጋር መኝታ ቤት ውስጥ ይደባደባሉ፣ ግን እንዳትናገር በእናትህ ሁለቱም ይቆጡኛል። በተለይ ደግሞ ለእስክንድር እንዳትናገር፣ እሱ እንዳትናገር ብሎኝ ነው ሁሌ የሚሄዱ። በእናትህ አባዬ እንዳታወራሽ አባይ አባዬ፣ በቃ ከጨረስክ፣ እኔ ደረጀንም ልሳለው። ደረጀ ደግሞ ይቱ ከልሳለ። ጤና ይስጥልኝ። ጤና ይስጥልኝ። እኔ ደህና ነኝ። አንተ ደህና ነህ? ደህና ነኝ። ደህና ነሽ? ከዚህ ነገር ላይ እንዳትወድቂ፣ ከወደቅሽ፣ መሬቱ ይጎዳሻል። ያልኩትን ሰምተሽኛል? አንተ ማን ነህ? እኔ ዶክተር ነኝ። ሁሌ ጧት ጧት እየመጣሁ ለ15 ደቂቃ ቼክ አደረግሻለሁ። ማንም ሰው ስለኔ ያገባሁ። እሺ ለማንኛውም ስምሽ ቅድስት ነው። የኔ ስም ሰለሞን ነው። እዚህ ጋር የሚለው ቅድስት ሰለሞን ነው ስሜ። እሺ ድረሱልኝ፣ እየነካካይ ነው። ምንድን ነው የምታዩት? ዝም ብላ ነው። ልጎዳህ እችላለሁ። ሂጅ። መሄዴም አይቀርም ግን መድኃኒቱ ጠጪ። እስከ መቼ እናት አልጋ ላይ ቁጭ ብለጥ? ዛሬ ህይወትህን ልቀይረው ነው የመጣሁት። ከራስ አርፈህ ለቤተሰቦችህ ከቤተሰቦችህ በዛሬ የአየር ንብረት ዘገባ መሰረት በስተደቡብ በኩል ቀላል ዝናባማ እንደሚኖር አብዛኛውን ክፍል ታዋ ህይወቴ የእኔ ፍቅር ደህና ነህልኝ? ከአንድ ሰዓት በኋላ ምግብ ይዤ ይመለሳለሁ። እሺ እሺ፣ የእኔ አባት አፈቅርሻለሁ። በጣም እኔም በጣም አፈቅርሃለሁ። ሁሉም ነገር የጊዜ ጉዳይ ነው። ጊዜ ነው የሚያነሳ፣ ጊዜ ነው የሚጥልህ ከወደክም ጊዜው ነው። ከተነሳህም ጊዜው ነው። ከወደክም በቃ የጊዜ ጉዳይ ነው። ሰዎች ወድቀው ካየህም ጊዜ ነው የጣላቸው። ሰዎች ተነስተው ካየህም የሆነ ደረጃ ላይ ደርሰው ያዙ ልቀቁ ቢሉ በቃ ጊዜያቸው ስለሆነ ነው። ሶ ኢትስ ኦል አቦት ታይምንግ። ወጣትነት ይሄ ሱፐርማን የሚለው ፊልም ግን በጣም ነው የተመቸኝ። ምንም ጎረቤት ሰው ምስኪን ድሀ ሰውዬ እኔ አጉል ጀግና ጀግና ያጫውት ቀጥ ውስጤ ያለው ወኔ ምን ያህል እንደሆነ አላወቀውም። አንተ ለምን አባል ነው ልብሴን የለበስከው? እማዬ! አቤት። ለምንድን ነው ለጎረቤት ልጅ የልጅነት ልብሴን የምታለብሽብኝ? ምን ችግር አለው? የድሮ ልብስ አንተ፣ የልጅነት ማስታወሻ እኮ ነው። እህ ለበሰብለው ምንድን ነው የምትለው? እንዳትናገረው። ይኸውልህ አንተ ርኩስ፣ አሁኑኑ ልብሴን አውልቅ። እንዴ፣ ያው ይኸውልህ፣ ልብሴን የማታወልቅ ከሆነ እንደምታጨስ ለሁሉም ሰው የምናገር

ለሰው ልጅ ክብር ሊኖረህ ይገባል። በዚህ እድሜ ውስጥ ጥላቻ፣ ተንኮል ምን ይሰራል? እኔ በዛ ሰዓት የጠየቅኩህ ሰዓት ብቻ ነው። አንተ ግን እንደ ውሻ አንቋሸሽከኝ፣ እንደ ቆሻሻ ያረግከኝ። እውነታውን እናውራ ካለን ከኔና ከአንተ ማን ነው ንፍጣ? እኔ የዚህ ካምፓኒ ባለቤት ሆኜም ሰው አከብራለሁ። ለሰው ክብር ይኖራልወልውለ ጨረስ። እሺ አለቃ፣ ይሄ ጨረሻለሁ። አንተ ንፍጣ፣ ልጄ ለአንድ ቀን አልመጣም እዚህ ቤት፣ ማንም ሰው እንዳይመጣ። እሺ አባዬ፣ ሰምተኛላ። እሺ፣ ቻው ሰውዬ ና እስኪ ቤት ዛሬ ማንም የለም። እውነት ስማ ማን ዛሬ ችኮች ይጠራሉ? እውነት የኒቱ ሙሉ ስናጠና ነው የምናድርጉ። ስት አንተ ብቻ ፈታ በል። ማን? ኧረ ፈታ አላለሁ። ልደውልላቸው። ሄሎ እንዴት ነሽ? ዛሬ ማታ በእናትሽ እንድናጠና ፈልጌ፣ ዛሬ አበደ ነው የሚሆነው። የሆነ ጓደኛሽንም ይዘሻት ነው። ሽን ምንድን ነው እንዴ? መጥቻለው እ አርም አባዬ፣ መጣህ? እን የጓደኛህ እና እደውላለሁ ነበረ ጓደኛህ መቶ ነበረ እ አልመጣም። ና እስኪ አንዴ ያግዘኝ። እሺ ወይ አባዬ፣ እስኪ ቁምሳጥ እዚህ ቤት ማንም ሰው እንዳይመጣ ብያ አልነበር? ከዚህ በኋላ ምልህን ስማ እሺ።